ስሜ ሩት ንጉሴ ይባላለሁ፣ በድሮ ስሜ አሁን ላይ አስማ ንጉሴ ይባላለሁ። ያው ተወልጄ ያደኩት አዲስ አበባ ውስጥ ነው ያደኩት በክርስቲያን ፋሚሊ ውስጥ ነው። የኔ ቤተሰቦች ፕሮቴስታንትነት ተከታዮች ነበሩ። ማለት ያው ግማሽ ቤተሰቦቻቸውን በእስልምና ውስጥ ያሉ ቢሆኑም እኔ ያደኩበት ፋሚሊ የፕሮቴስታንትነት ተከታይ ነበረ። ያው አስተዳደጊ ኢንተርቪው ለማድረግ ያህል እምነት ላይ ጠንካራ በሆኑ ቤተሰቦች መካከል ነው ያደግኩት። ባሉበት እምነት ጠንካራ ነበሩ ቤተሰቦች እና ያው ቸርች ውስጥ ቤተክርስቲያን ውስጥ ነው ያደግኩት። መጽሐፍ ቅዱስ በመማር ቸርች ውስጥ በማገልገል ምን በማለት ነው ያደግኩት የነበረው እና አይ ቲንክ ይመስለኛል ነፍስ እኔ እንዴት ነው ነፍስ ትንሽ አውቀን አይምሯችን ማገናዘብ እስከሚችልበት እድሜ እዛ ነገር ውስጥ ማለት ስትሮንግ ብሊፍ ኑሮኝ ያደግኩኝ ልጅ ነኝ። አይ ቲንክ ወደ ሀይ ስኩል አካባቢ ልክ ስንገባ ፋሚሊ ውስጥ የሆነ ኢንሲደንት ተፈጠረ እና እኔ ውስጤ ከነበሩ ጥያቄዎች ጋር ተደምሮ አይ ይሄ ነገር በቃ የሆነ ልክ ያልሆነ ነገር አለው ማለት ነው ብዬ ከዛ ነገር ከዛ ነገር በቃ መውጣት የጀመርኩት ኤርሊ ኤጅ ላይ ነው። ኤርሊ ኤጅ ላይ ነው ስልሽ አይ ቲንክ ኦልሞስት ወደ 16ት ዓመቴ ምናምን አካባቢ ላይ ሲሆን ማለት ነው። እና አጋጣሚ ለማንሳት ያህል እኔ እህቴ አያቴ ጋ ነው ያደገችው እና የማሚ ቤተሰቦች ሙስሊሞች ናቸው። እና አያቴ ጋር ስለሆነ ያደገችው እሷ በስልምና እምነት ውስጥ ነው ያደገችው። ማለት ተገድዳ ሳይሆን መርጣው ፈልጋ ወደ ስልምና እምነት ገብታ ስልምና ውስጥ ነው ያደገችው እና የሆነ ጊዜ እንዳጋጣሚ ሆኖ ትታመምና ወደ አዲስ አበባ ትመጣለች እኛ ጋር እና እኛ ጋር በምትመጣበት ጊዜ ሕክምና ምናም ምናም ተሰጣትና ከዛ ያው ፋሚሊ እስኪ እንትን እንበል ይጸለይላት ምናምን፣ ይሄ ነገር ስፕሪቹዋል ነገር ሊሆን ስለሚችል ያው ከእምነቱ ጋር በተያያዘ ስፕሪቹዋል ነገር ሊሆን ስለሚችል በቃ ይጸለይላት ምናምን ተብሎ እኔ ነበርኩኝ ቸርች ይዣት የሄድኩት የሚገርምሽ ነገር። እና ሲጸለይ ምን ሲል ምናም ፕሮሰሱ ሁሉ ነገር ሲያልቅ ነበርኩኝ እኔ በቃ ነገር ዊትነስ እያደረኩኝ ነበር ቦታው ላይና የሆነ የሚያስጨንቅ ነገር አለው በጣም ምክንያቱም፣ እንዴት ነው ላይክ መጀመሪያ ሲጸለይላት ነገሩ ሲጀምር ምናምን ምናምን ኖርማል ነበረች። እና እንዴ እንዴት ነው ይሄ በጣም እንትን እያሉ እየጸለዩ ምናምን በመጡ ቁጥር፣ ይሄ በጣም ፕሬዥር በተደረገስ ቁጥር፣ ኦል ኦፍ ዘ ሰደን በቃ ይሄ ዩ ኖ ውስጥ አይሄ ጂኒው ሰይጣኑ ማውራት ጀመረ ምናምን ምናምን በቃ እኔ ነፍሷ ያለ ወስዳ ፈልገው እንደዚህ ምናም ምናም ብቻ ተናገረ። መስተፋቅር ተሰርቶባት እንደዚህ ምናም ያው ካለችበትም እምነት አንጻር ምናም ምናም ብሎ እንትን አለና በቃ ተጸልዩ ምናም መጨረሻ ላይ በቃ ፈውስ አገኘች። በቃ ተፈወሰች ምናምን ተብሎ ተነሳን እና ቤተሰብ እዚህ ያሉት ቤተሰቦች አክስቴ ጋን ያደጉት ማዘር ይዛኔ በሰዓቱ አዲስ አበባ ነው የነበረችው እና በቃ ከዚህ በኋላ ተመልሰው ወደ ሁሉ መሄድ የለባትም ወደዛ እምነትም እንዳትመለስ በቃ እዙ ትምህርቷን ትቀጥላለች ምናምን ተብሎ እዚሁ ቀረች ማለት ነው። ከዛ ትምህርት ጀምራ ዚህ አይ ቲንክ አንድ ወር ምናምን አካባቢ እንደተማረች የሆነ ቀን ከትምህርት ቤት ተመልሳ ትመጣለች ብለን ስንጠብቃት በቃ የለችም፣ አልመጣች። ከዛ የቴዳኔ ልጅ በቃ ቢደወል ቢደወል ምናምን የለችም። መጨረሻ ላይ በሁለተኛው ቀን ተደወለልንና መታለች። ወደ ቤት በቃ ትጫናቦታ ዋለ ወደ ውሎ ተመለሳ ሄዳ ማለት ነው። ከዛ እንዴት ልትሄድ ቻለች እንዴት ሄደች ምናምን ብለን ስንጠይቅ ይሄ እነሱን እነሱን ነገር አናላይዝ አረኩኝና፣ አይ፣ በቃ ቢቀርብ ይሆን ይሻላል አልኩኝ። ማየውን ነገር ውስጥ ከምገባ እንደገና ደግሞ ሜቢ ፕሮቴስታንት ፋሚሊ ውስጥ አድጋችሁ የምታውቁ ሰዎች ካላችሁ ብዙ ነገር ከመንፈስ ጋር ነው የሚያያዘው። መንፈስ ነው ሊወስዳት፣ ነው ሊገላት ነው የሚባል ነገር አለ እና እንፈራለን። እንደዚያ አይነት ነገር የሆነ መንፈሳዊ ችግር ውስጥ መግባት ምናምን፣ መታመም ምናምን፣ እንደዛ አድርገን ነው የምናስበው የነበረው እና ይሄ ነገር ቢቀርብኝ ነው የሚሻለው ውስጥ ታል ና መጽሐፉን ምናምን አስቀመጥኩት። ከአምስት ቀን በኋላ ምናምን ተደዋወልን። ከሳሪም ጋር ፍላሽን እና መጽሐፎቼን ይዤ ሄድኩኝ። ሰማሹ ምናምን ያለኝ፣ አዎ ሰምቸዋለሁ። እና እንዴት ነው? አሪፍ ነው፣ አሪፍ ነው፣ ጥሩ ነው ምናምን አልኩት። በቃ ይሄንን ከጨረሽው ሌላ ቪዲዮ መጽሐፍ አልፈልግም እንዴ ለምን ምናም ምናም ሲለኝ አይ በቃ እኔ የእኔ የምከተለው እውነት አይደለም ማወቅ የፈለግኩባቸውን ፖይንቶች ካወቅኩኝ ያው በቂ ነው ምናምን አልኩት እና አክቹሊ ውስጤ በጣም ፍርሃት ነበር ይዛኔ በጣም ፍርሃት ነበር ስላችሁ ከምላችሁ በላይ በጣም ትልቅ ፍርሃት ነው ውስጤ ነበረው እና እና ደግሞ አክቹሊ ሰውዬው ያስፈራል አልኩት ከዛ እንዴት ምናምን ሲለኝ እንዴት ላይክ ሂዝ ላይክ አ ናሽን ዩኖ እንዴት ነው ጉግል ላይ የሆነ ነገር ሰርች ታደርጊያለሽ ይመልሳል ሰርች ታደርጊያለሽ ይመልሳል እንደዛ ነው እና የማያውቀው ነገር የለም። ሲጀመር ና ሰውየ ራሱ ሪስፖንስ ራሱ እንትን ይላል። ና ምናምን ስለው እናን አትፈልጊም ከዚህ በኋላ ማንቶ ባለ አልፈልግም ቴንኪ አመሰግናለሁ አልኩት። ወይ ቀስ ይለኛል። ቦሌ ሚካኤል ነው የምታገኙት፣ እዚህ አታገኙም። ከዛ እንደዛ ምናምን ከዛ እሺ ምናምን አለ። ና ተቀበለኝ። ና መጨረሻ ላይ ምን አለኝ መሰላችሁ? ሊሄድ ስል አንድ ነገር ልንገርሽ ግን እሩት አለኝ። እሺ ምናምን ስለው እውነት በጣም ነው የምታስፈራ አለኝ። እውነት ታስፈራለች ሰርታ ወላይ በጣም ደነገጥኩ። በጣም ደነገጥኩ። ልጅ አዲስ ይሄ ውስጤን ያየው ነው ይመስላል። በቃ ማለት ውስጤ ተሰማኝ ነገር ነው የተናገረው እና በጣም ደነገጥኩ። በቃ ከዛ እንዲ ይህ ልጅ ምን አርጊ ነው የሚለኝ ምናምን ብዬ አይ በቃ ይሄን አመሰግናለሁ ምናምን ብዬ አስቀምጬ እቃዎች እመላልሽ ወደ ዶርም የሄድኩኝ ያው ህይወት ቀጠለ። ግን የሚገርማችሁ ነገር የሰው ልጅ አንድ ጊዜ እውነትን የእውነትን ጫፍ ከያዘ ህይወት ኖርማል ተቀጠለ ይችላል። በቃ ውስጤ በጣም መረበሽ ጀመረ። በቃ በጣም ብዙ ጥያቄዎች ይባት በጣም መረበሽ፣ በጣም ሰላም ማጣት ውስጥ ገባውኝ ይባት ምክንያቱም አውቃለሁ የሆነ የሆነ የእውነታ ብርሃን ያለበት ቦታ ላይ ደርሼ እንደተመለስኩኝ ኦልሬዲ ይገባኛል። እና የሆነ ዲናይ ማድረግ አልችልም ያንን ነገር ከዛ እና የዛኔ ቲንክ ተከንድ ጨርሰን ወደ ሰርዲር እየገባን ነበር እና እንላለን አፓረንት እንወጣለን ካምፓኒ ሂደን እናም ቆይተን እናም የምንመለስበት ሰዓት ነው እና ወደ አፓረንት መጣን። ከዛ አፓረንት ላይ ስንመጣ እኔ በቃ አይምሮ በጣም በቃ ሰላም አጣ፣ ውስጤ በጣም ሰላም አጣ። በቃ ከምላችሁ በላይ ይሄ በቃ ኮንስታንት የሆኑ ጥያቄዎች አሉ። የማንነት ጥያቄ አለ፣ ማን ነው ፈጣሪ የሚለው ጥያቄ አለ። ብሙት ምንድን ነው መሆነው? በቃ ይሄ ሪሊጂየስ ፋሚሊ ውስጥ ያደጋችሁ ሰዎች ስትሆኑ ይህን ነገር መቼም አይምሯችሁ ሊተው አይችልም። ሲጀመር ምክንያቱም ዩ ኦሬዲ ኖ ላይክ ፈጣሪ እንዳለ ዩ ጀስት ዶ

ቁጭ ብዬ አሰብኩኝ እና አሁን ምንድን ነው የሚሻልሽ? አልኩኝ ለራሴ። ምንድን ነው የሚሻልሽ? የነበርሽበትን ነገር ልክ አይደለም ብለሽ ወተሻል። አሁን ደግሞ ምን ነገር ላይ እና ቁጭ ብዬ አሰብኩ እኔ በቃ የነበርሽበትን ነገር ልክ አይደለም ብለሽ ትተሽዋል። አሁን ላይ ምንም ነገር ላይ አይደለሽም። የሆነ ነገር ደግሞ ለማንበብ ለማወቅ ልክ ነገር ነው ብለሽ የምታስቢውን ነገር ደግሞ ተመልክተሽ ደግሞ መልሰሽ ትተሽዋለሽ እና ህይወት ውስጥ ከመቼ ነው አክስቴ፣ እንደዚህ ሊቀጥል የሚችለው ብዬ አሰብኩ። በቃ ምንድን ነው የእኔ ህይወት፣ ምንድን ነው የሚሆነው ከዚህ በኋላ ቢገዝ የሰው ልጅ እያደገ ሲመጣ ላይፍ ሞር ሲሪስ የሆነች ነው የምትመጣው እንጂ እየቀለለ አይደለም የሚመጣው። ገባሽ? ግራጁዌት ማድረግ ነው፣ ከዛ በኋላ ወደቤተሰብ መመለስ ነው ወይ ከቤተሰብ ጋሪሽን ያን ይርሳል ወይ አይኖር። ከዛ በኋላ ማግባት አለ መውለድ አለ። እዚህ ውስጥ ሁሉ ደግሞ ሪሊጅን ትልቁን ፓርት ነው የሚወስደው። በቃ ትልቁ አካል ነውና በጣም ግራ ገባኝ። የምንድን ነው የሚሻለኝ? በቃ እና አሁን ይህንን ነገር ላይክ ኮንክሉዥኑ ምን ቢሆን ይሻላል ብለች ነው የምታስቢ ብዬ ከራሴ ጋር ቁጭ ብዬ አሰብኩኝ። እና እኔ አንድ ካራክተር በጣም ለራሴ አም ቬሪ ትሩ ቱ ማይ ሰልፍ ላይክ በቃ ለራሴ ይሄ እውነቱን ነው የምነግረው፣ ራሴ ማታለል አልፈልግም ነገሮች ላይ እና በቃ ያለሽበት ነገር ልክ አይደለም፣ ጋይዳንስ የለሽም፣ ጠፍተሻል ኦሬዲ እና በኒ ምን ስነሰሪ መመለስ መቻል አለብሽ፣ በቃ የሆነ ነገር ማድረግ አለብሽ ብዬ አሰብኩኝ። ስለዚህ ኦሬዲ ማንበብ ማወቅ የጀመርሽው ነገር አለ፣ ወደኋላ የለም፣ ቀጥይ አንብቢ ላይ ከቀ ቀጥላለሁ፣ አነባለሁ፣ ይህንን ነገር ይሄድበታለሁ። ልክ ከሆነ ልክ ነው፣ ምንም ማድረግ አይቻልም። ልክ ካልሆነ ደግሞ ልክ የሆነውን ነገር ፈልገች ለ የተለያዩ ማስተካከል አለብኝ። ስለዚህ ከዛሬ ጀምሮ ማንበብ ማጥማት የእኔ ስራ ነው። በቃ ሆን ያለበት ወሰንኩ ይዛንቀል